ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ውድና የተከበራችሁ የዩቱብ ተመልካቾች እንዴት ናችሁ? ሰላም ነው። እኔ ያለሁላችሁ እግዚአብሔር ይመስገን። ዛሬ ገጠር ወተናል ገጠር ወደ ገጠር ወጣ ብለናል። በቆሎ ልንኮተኩት የዘራ ነውን። በቆሎ ልንኮተኩት ማለት ነው። እዚህ ጋ ደግሞ ይሄ እዚህ ጋ ያለውን ደግሞ እዩት። በትንጀን የበትንጀን ቅጠል በትንጀን ተተክሏል። ያልተተከለ ነገር የለም እዚህ ቤት። እዚህ ጋር ቃሪያየ ቃሪያ ቲማቲመችእች ነበረው ረሳትን የራሱ ቲማቲም ናትው ቲማቲም ትተክላለች። እዚህ ጋር ቲማ ቲማቲም እዬ ፍቅርዬ ማለት ነው። ይህ እንዳለ ቲማቲም ነው። በዚህ በኩል ደግሞ ሽንኩርት የተተከሉ ሽንኩርቶች አሉ። ይሄ እንደዚህ መደዳውን ማለት ነው። ኑስ ያግዙ ነው አገዛ አገዛ አርጉን። በቆሎ ኩትኮት አግዙ፣ ሲደርስ እንልካለን። ጎመን አለ፣ ጎመንም ትፈልጉ ጎመን ልክላችኋለሁ፣ ሲደርስ ማለት ነው። እና ነው አግዙኛው። ላይክ ሰብስክራይብ፣ ሼር በማድረግ እስኪ ተባበሩ፣ አበረታቱኝ። ይኸው እዚህ ጋር ቦቆሏችን እንደዚህ፣ ግን እናንተ ቦቆሏ አይገርምን? በአንዶወር ውስጥ እንደዚህ ማደጉ። በአንዶወር እኮ እንደዚህ ያደገው ተክለ ነው። ከሄድን ራሱ አንዶወር ሆኑታል ነው። እኔ አረማዬ፣ ይሄው አረማዬ እዚህ ጋር እየበቀለች ነው። ገና እኮ እንለቅናለን፣ አረማ ግን ገናውን በአሁኑ ሳይሆን፣ በቀጣይ ስንመጣ አረማ እንነቅላለን። ይህ እንዳለ ቦቆሏችን እንድትዛ ድረስ አድጎልናል። መኮትኮት እንጀምራለን ማለት ነው። በየአስራአምስት ቀን እየመጣን አይ ገጠር እኮ ነው እኛ ያለን፣ ትክክለኛ ገጠር። እዚህ ውስጥም ዶሮ ይረባሉ። እዚህ ውስጥ ዶሮ ይረባሉ። ግን ዶሮ ለጊዜ አሁን አልገባም። ዶሮ እስኪገባ ድረስ ነው። ዶሮ ሲገባ ደግሞ እንቁላል ከዚህ ነው የምንለቅመው። ቀማ ንለቅመው ነገር ጠይቁኝ። ጫማ የዘገ ቆማጣ ጫማ የመስላ አውልቄ አፈር ውስጥ ጥልቅ ጥልቅ ሲልብኝ የውን ለቋት ቆይ ዘገ ሸበት አለኝ፣ ሸበት ላሳያችሁ ዚ ጋሸበት አለ። ከውጭ ምንም የምንጠቀመው ነገር የለም። ከዚህ ነው የሁላችሁ የሚመጣው እዳ እየተለቀመ ማለት ነው። ሁሉም ከዚህ ነው እየተለቀመ የሚመጣው። ትንሿ ነው ያት፣ እዚህ ጋር አላስገባትም ግን ያት እየመጣች ነው። ትክክለኛ ትክክለኛ ገጠር እንትን ይሄድና እንመስልም እንደው የሚባለው ይኩት ኮታ ይሄው። እዛ ጋር እዛ ጋር የምታየው ኪያር ነው። እዛ ጋር ከረቃት ያለው ኪያር እዚህ ጋር ይሄው ጀርጅር ጀርጅር። እቺን እንጀዲ ተሰቀታላችሁ ጀርጅር ጀርጀር፣ መቼ ስማታቁ ልጆች የላቸውም። ጀርጅር ይኸው ጀርጀር፣ እዚህ ጋር የሚገራርም ጀርጀሮች አሉ። ከውጭ ምንም የምንጠቀመው ነገር የለም። እንዳለ ከዚህ ቆይ፣ እዚያ ጋር ደግሞ ላ ሳያችሁ፣ ይኸው እዚህ ጋር በቅሎ እኔ አለ የራሱ ገና ተክሎ አልደረሰም ግን

አሁን ይሄኛው በየ15 ቀኑ እየመጣ እንደዚህ እንኮትኮታል። ይሄ እንዳለ እዚህ ያለው መስመር እየተተከለ ነው። ምንም ያልተተከለ ነገር የለውም። ሁሉም ነገር ተተክሏል። አሁን ይሄን ቀስቀስ እያልን መኮትኮት ነው ስራቸው። የእኛው ስራ ነው። ሌላ ሰራተኛ ከዚህ አይመጣም። ግን እንትን አለ፣ ባንጋሌ ባንጋሌ ነው፣ ባንጋለሽ፣ ባንግላዲሽ። አዎ ባንግላዲሽ አለ ከኛ ጋር፣ ድራይቨሩ ማለት ነው። እሱም ከእኛ ጋር ይሰራል። እኛ ብቻችንም አይደለም ግን እኛ ምን እንመጣለን በሰበስንት ቀን ነው? በአስራ አምስት ቀን አንድ አንድ እንመጣለን። ይሄ ለኝ ተክል ማለት ነው የሚቆጥቁት ምንም ነገር ከውጭ ይመጣ ነገር የለም። እኛ ቤት ይሄን ነው ነው የምንለቅመው ከዚህ እየተለቀመ የምንመጣለን ወደ ማሳ እና ውድ ቤተሰቦች እናንተ ላይክ ሰብስክራይብ እያረጋችሁ አበረታቱኝ ነው የምላችሁ። ላይክ አድርጉልኝ። ኑሮ በገጠር እንደዚህ ይመስላል ይኸውላችሁ ኑሮ በገጠር እኛ ገጠር ውስጥ ነው የምንኖረው በምክንያት እኮ ነው እኛ ገጠር ነን የምንላችሁ ገጠር ውስጥ ነው የምንኖረው አይምሰላችሁ የምንላችሁ ይኸው ጫካውን እራሱ እዩት ጫካው ጫካ ነው እንዳለ ከጫካ ወደ ተራራ አፈር ይኸው እዚህ ጋር አፈሩን አያችሁት እንደዚህ ነው የምንኖርበት ሀገር እና አበረታችሁን ቤተሰብ ኑሮ ነው እንግዲህ እንደዚህ ያሰደደን። የኑሮ መጨረሻው እንደዚህ ውጤት እንደዚህ ያረገን ማለት ነው እና እናንተ ላይክ ሰብስክራይብ እያደረጋችሁ አበረታቱ ቤተሰብ አበረታቱ አባራታቱኝ እውነት። እዛ ጋ ደግሞ የሚታየው እዛ ጋር የሚታየው ማለት ለብቻ የምትቀመጠው እንትኖች ነበር የሚረቡበት መኮዲ፣ መኮዲና መኮዲና ምንድን ናቸው መኮዲና? ይህ ወፎች ነጫጮች ወፎች የሉም፣ እነሱ ነበር የሚኖሩበት እና ላይክ ሰብስክራይብ እያደረጋችሁ አበረታቱን ቤተሰብ። በቀጣይ ደግሞ በቆሎ ለመንኮትኮት ስንመጣ በደንብ ማሳያችሁ ይሆናል። በቆሎ ለመኮትኮት እንመጣለን ማለት ነው። ቢያንስ በ15 ቀን ውስጥ እንመጣለን። 15 ቀን 14 ቀን ምንቆይ ይመስለኛል፣ በቆሎ ስለደረሰ ለመኮትኮት 15 ቀን 50 ቀን ቆይተን ልንመጣ እንችላለን። ኑሮ በገጠር ይህን ይመስላል ውዶቼ። እና ስራ ምንም የሚናቀው ስራ የለም። ስሩ የተባለ ነው መስራት ነው። እንግዲህ መዳም ሸቃሎች ያገኘንን ስራ ነው የምንሰራው። አበረታቱኝ፣ ላይክ አድርጉ፣ ላይኳን አትርሷት። ላይክ አድርጉ፣ ሰብስክራይብ አድርጉ ጋይስ። አመሰግናለሁ፣ የኔ ውዶች። በቀጣይ ቪዲዮ እንገናኛለን። መልካም ቆይታ ይሁንልን ውዶችዬ። ባይ ባይ